እሱ ወንድሙን ሲያመጣ ትልቁ ተቀናቃኝ ራሱ ፋኖዌል ነበረ። ዳኒ እንዳይመጣ እግዚአብሔር በሚያውቀው ማለት እኔ ምንም ዋሽበት ምንም ምክንያት የለኝም። ይሄ ራሴ ያሳለፍኩት ላይፍ ነው። እኔ ቅዱስ ሚካኤል ልጅ ነኝ። ቅዱስ ሚካኤልን እዚህ ጋር የምናገረው ነገሮች ምንም አይነት ነገር ራሴ እንድመሰገንበትም ሆነ ሌላ ሰው እንዲወቀስበት እማዋሽበት አንድ ምክንያት የለም። አሁን ጀርመን ስትሆን አንቺ ብቻ ነሽ ህይወቴ አላማዬ ብለህ ቁጭ ብለህ ከእሷ ጋር እየኖርክ በአንድ ቤት ሰምንት ስታገኝ ዞር ብለህ ማታያት ከሆነ ቼክ ብለህ ማታረጋት ከሆነ እኔ ኩዌሽን ነው እያነሳሁ። አሁን ዞር ብለህ ማታያት ከሆነ ቼክ ማታረጋት ከሆነ የሚለው ድፍን ነው። ለምሳሌ ብለሽ የሆነ እስቲ ምሳሌ ለምሳሌ፣ እንዴት ነው ስንቀመጥ ኤርትራና ኢትዮጵያ ልንሆን እንችላለን። ለምሳሌ ገባ እንዴ ባልና ሚስት ነው አይደለ? እነዚህ ጠቅሻእንዲሆንፈልገእኔ እዚህ ጋር አንድ ዓመት አዳምን ስጥለው ጡቴ ወተት እየቋጠረ ነበር። ትምህርት ቤት ሄደው እያፈሰሰኝ ማለት ነው፣ እየረጠፍኩ እኔ ብቻ ነው የምረጥበው ከክላስ ውስጥ ፈልጊው አይደለም። ሶስት ዓመት ደስ ብሎኝ ጨርሼ ምናምን ትምህርቴን ብቀጥል ደስ ይለኛል። ሰው ያ ሁኔታ ያ ቤልጅየም የተፈጠረው ሁኔታ ነበረ እሱ በሰዓቱ እኔ እርጉዞኜ ወጥቶ ያደረጋቸው ነገሮች ነበሩ። እኔ የማላውቀው በሰዓቱ ማለት ነው። ያን ነገር ደግሞ ያገኘሁት ከሁለት ዓመት በኋላ ነው። አዳም ተወልዶ ሁለት ዓመት ሆኖት ነው ያን ነገር ያገኘሁት እና መጀመሪያ ያለው የማውቀው ታሪክ የለም ነው ያለው። በቃ ራሴን ስለ በመጠጥ ስለሳተ ምናምን ነገር ስለማይችል ማሰብ ስለማይችል ትዝ ስለማይለው እንደተፈጠረ አያውቅም። በሕይወቴ ብዙ ነገር መስዋዕትነት የከፈልኩለት ሰው ብዙ ነገር ያደረኩት ብዬ የማስበው ሰው እንደዛ ካረገ ማንም ሰው እዚህ ቢድር ላይ ሊያደረግ ይችላል። እና ያ ልዩነቱ የሁለቱ ያ ነው። ሁለተኛ ነገር እሷ ልጅ ናት፣ ገባ እንደ እናት የምቆጣ ነው ይመስላት እሱ እንደ ልጅ እንደ ቤተሰብ አልገባም። ስለዚህ የምናገረው ነገር በሙሉ ለእሱ መጥፎ ነው። እኔም እኮ የራሴ ራይት አለኝ። እኔ እያለሁኝ እናትየው ምን ታረጋለች ነው? ለቂቤው እኔ አልቀርብም እዛ አጋጣሚ እሷ እኔ ጋር መምጣቷን እንጂ ከእኔ ጋራ ቪዲዮ ትሰራለች ብሎ አልጠበቅም። የመጀመሪያ ጊዜ ቲክቶክ ላይ ሆነ እየደነስን እኔ እሷ ፊልም ሆነ ሰው አያውቅም። እንደተታረቅን እኔ እሷ እንደተታረቅን እሱም ራሱ አያውቅም። ለሱም ሾክ ነው የሆነበት። ምክንያቱም ምን ብሏታል? ያችን እናትሽ አውጥታ ታጥላሻለች ማንም የለም። ያነቀኝም ፓርት አለ፣ በቦክስ የመታኝም ፓርት አለ። እንደዚህ ብዬ መናገር ራሱ ለእኔ ያናደኛል። ገባ አይደለም? ምክንያቱም መመታት በቃ ሴት ልጅ መመታትም ያለባትም ፍጡርም አይደለችም። ተናደርክም አልተናደርክም መውጣት ትችላለህ። ለቀ መሄድ ትችላለህ። እንደዚህ ፋ ስታየው ላይ አግሬሲቭ ነው። ሪያክሽን ያሳያል። አይኑ ፍጥጥ ብሏል። ለራሴ ሳየው እኔ በዛ ሰዓት ደስ ነው ያለኝ ምክንያቱም አውቀዋለሁ። ይህንን ፌት፣ ይህንን ፊት በጣም ነው የማውቀው። ህዝቡ ግን አያውቀውም። ገባ አይደል? ለዛ ነው ህዝቡ ተረጋጋረ። ለነሱ አዲስ ነው፣ ለእኔ ግን አዲስ አይደለም። ያን ነገር ሳይሆን ደስ ነው ያለኝ የተናገረውም ንግግር ሁሉ ነገር ልክ ነው። ሁሉ ነገር አንድ ስህተት የለውም። ሳምሪ ወንድ ናት። ሳምሪ እንደ ሴት አትሆንም። ሳምሪ ምግባት ልክ ነው ማለት አንተ እኔ እንደ አንድ ወንድ ለእኔ ካልሆን ክልኝ እኔ ደግሞ እንደ አንድ ሴት እንድኖር ካልፈቀድ ክልኝ ግዴታ ወንድ መሆን አለብኝ። እሱ ከኔ ጋር ህይወት እንደመሰረተው እዛም ጋር የምንደረደሩ ሰዎች የራሳቸው ህይወት አላቸው። የሚያስበው ማለት ስለ እኔ ማን ነው የሚያስበው እዚህ ጋር?